የሐዋሳ መምህራን ትምህርት ኮሌጅ በኢትዮጵያ አንጋፋ ከሚባሉ የመምህራን ማሰልጠኛ ኮሌጆች መካከል ተጠቃሽ ነው። ኮሌጁ ሶስተኛውን ዙር የጥናትና ምርምር ኮንፈረንስም የክብር እንግዶች፣ ተመራማሪዎችና የኮሌጁ ማህበረሰብ አባላት ባሉበት አስጀምሯል። በመክፈቻ ስነ ስርዓቱ ላይ በመገኘት መልእክት ያስተላለፉት የሲዳማ ክልል ምክትል ርዕሰ መስተዳድር እና የትምህርት ቢሮ ኃላፊ አቶ በየነ ባራሳ የሁሉ ችግር መፍቻ ቁልፍ ትምህርት ሲሆን ይህንንም በጥናትና ምርምር የታገዘ መሆን ይገባዋልም ብለዋል። ለዚህም ማሳያ በዓለም ላይ ያሉ የማደግና ና ያለማደግ ልዩነት የትምህርት ጥራት ውጤት ነውም ብለዋል። ሀገራት በትምህርት ተለውጠዋል የበለጸጉ ያደጉ ተብለው በክብር ስም ተጠርተዋል። ሀገራት ደግሞ በትምህርት ሥርዓት ውድቀት ወድቀዋል፣ ድሃ፣ ኋላ ቀር በሚሉ አስጸያፊ ስሞች ተጠርተዋል። ዓለም ዛሬ ወደ ደረሰችበት የእውቀት ከፍታ መድረስ የቻለችው በትምህርት ነው። የሰዎች ኑሮና ሕይወት ከጊዜ ወደ ጊዜ እየተሻሻለና እየቀለለ የመጣውም በጥናትና በምርምር ነው። የሐዋሳ የመምህራን ትምህርት ኮሌጅም ይህንኑ ተልኮ እየተወጡ ካሉ የትምህርትና የምርምር ተቋማት መካከል ተጠቃሽ ነውም ብሏል አቶ በየነ። ለዚህም የክልሉ መንግስት ከ250 ሚሊዮን ብር በላይ በጀት በመመደብ የአዳዲስ ግንባታዎችና የማስፋፊያ ስራዎች እየተሰሩ ናቸው። ለአብነት ያክል ተጀምሮ ቆሞ የነበረ ህንፃ በአሁኑ ጊዜ የክልሉ መንግስት 250 ሚሊዮን ብር መድቦ ሁለት ህንጻዎችን እየገነባ ይገኛል። ለዚህ እንግዲህ የክልላችን ፕሬዝዳንት ከፍተኛ አስተዋጽኦ አድርገዋል። 250 ሚሊዮን መድበው ኮሌጁን የማስፋፋት ስራ እየሰሩ ናቸው። የሐዋሳ መምህራን ትምህርት ኮሌጅ ተጠባባቂ ዲን ዶክተር ንጋቱ ቶአሻ በበኩላቸው ኮሌጁ በኢትዮጵያ የመምህራን የትምህርት ስልጠና ኮሌጆች ታሪክ አንጋፋ ከሚባሉ የሚመደብ ነው ብለዋል። ባለፉት 50 ዓመታት 90,000 መምህራንን በማሰልጠን ወደ ስራ ማስገባቱን አስታውሰው አሁን ኮሌጁ ከመደበኛ የመምህራን ስልጠና ጎን ለጎን ለጥናትና ምርምር ልዩ ትኩረት ሰጥቶ እየሰራ ይገኛል። የጥናትና ምርምር ሲምፖዚየም ላይ ከ14 የሚበልጡ የምርምር ስራዎች የሚቀርቡ ሲሆን እነዚህ ስራዎች የትምህርትን ችግር የሚፈቱ፣ የማህበረሰብን ችግር አድሬስ የሚያደርጉ፣ በመማር ማስተማር ሂደት የሚገጥሙ ችግሮችን በምርምር በማሻሻል የሚፈታበትን ሀሳብና ምክር ሀሳብ የሚሰጡ ናቸው። ከኮሌጅ ዘለው በክልል ደረጃ በሀገር ደረጃ ያለውን የትምህርት ችግርን ሊፈቱ የሚችሉ የተለያዩ የምርምር ስራዎች የሚቀርቡበትና፣ ሀሳቦች የሚለዋወጡበት ውይይት የሚካሄድበት መድረክ ነው። በትምህርትና ተያያዥ ጉዳዮች ላይ ረጅም ዓመታትን ያሳለፉና በአሁኑ ወቅት በአሜሪካ በሚገኙ ዩኒቨርሲቲዎች መምህርና ተመራማሪ ፕሮፌሰር ናሲር ቦጋለ በተመሳሳይ ባካፈሉት ሀሳብ ለትምህርት ጥራት ብሎም ለጥናትና ምርምር ውጤቶች ተግባራዊነት በትኩረት መስራት የህብረተሰቡን ችግር ለማቃለል ሁነኛ መፍትሄ ነውም ብለዋል። እኛ አሁንም አሁንም መማር ነው ያለብን መማር ነው ያለብን፣ መመራመር ነው ያለብን። አሁን ደግሞ ያለንበት እኛ የመጨረሻውን ቴክኖሎጂ እየገዛን ነው የምንጠቀመው ና በእኛ ሀገር እዚህ በኢትዮጵያ የመጨረሻውን ቴክኖሎጂ ከመግዛት እሱን አሁን ቅድም ያየዋቸው እዚህ የፈጠራ አይነት ሀሳቦች ወደዛ ሊያምሩን ይችላሉ፣ ወደ ችግር መፍታት ሊያምሩን ይችላሉ። ሁሌ አዲስ ቴክኖሎጂ እየገዛን ቴክኖሎጂ ደግሞ እየቀደመን ነው ያለው እና ያ እንዳይሆን እኛ አሁንም አሁን መማር ነው አሁንም መመራመር ነው ብዬ አምናለሁ። የኮንፍራንሱ ተሳታፊዎች በኮሌጁ መምህራንና ተማሪዎች የተዘጋጀውን ኤግዚቢሽን ጎብኝተዋል።